ታክስ ከፋይ መለያ ቁጥር ማለት ለታክስ ሕጎች ሲባል በፌዴራል ደረጃ ወይም ደግሞ በሀገር አቀፍ ደረጃ ለታክስ ሕጎች አፈጻጸም ሲባል የሚሰጥ ለአንድ ጊዜ ብቻ የሚሰጥ ባለ አስር ዲጂት የመለያ ቁጥር ነው። በዚህ መሰረት አንድ ሰው ሊኖረው የሚችለው አንድ የግብር ከፋይ መለያ ቁጥር ብቻ ነው ማለት ነው ለሁሉም የታክስ ሕጎች ያ ማለት አንድ ሰው በተለያዩ የታክስ ህጎች የተለያዩ ታክሶችን ሊከፍል ይችላል፣ ግን ሊኖረው የሚችለው የታክስ ከፋይ መለያ ቁጥር አንድ ብቻ መሆኑን በዚህ አጋጣሚ እንድንገነዘብ እፈልጋለሁ። ማንኛውም በታክስ ህጉ መሰረት ታክስ የመክፈል ኃላፊነት ወይም ግዴታ ያለበት ግለሰብ ለመመዝገብ ማመልከት መቻል አለበት ማለት ነው። ስለዚህ ማንም ሰው የግብር ከፋይ መለያ ቁጥር ሳይኖረው ንግድ ሊነግድ ወይም ደግሞ የተለያዩ የታክስ ህጎች በተደነገጉት መሰረት ስራ ሊሰራ አይችልም ማለት ነው። ለዚህ ደግሞ ቢያንስ አንድ ሰው የመመዝገብ ግዴታ ካለበት በ21 ቀናት ውስጥ የመመዝገብ ግዴታ ከተጣለበት ወይም ደግሞ የታክስ ከፋይ መለያ ቁጥር አግኝቶ መመዝገብ ያለበት ሰው በ21 ቀናት ውስጥ ወደ ታክስ ተቋማት ሄዶ ወይም ደግሞ የገቢ ባለስልጣናት ቀርቦ መመዝገብ አለበት ማለት ነው። በሁለት ከፍለን ማየት እንችላለን። ግለሰብ ከሆነ ማንኛውም ግለሰብ ለመመዝገብ ወደ ታክስ ተቋማት ሲሄድ የመጀመሪያው ሊያደርግ የሚገባው ተቋሙ ያጸደቀውን ቅጽ መሙላት መቻል አለበት። ሁለተኛ በአሁኑ ሰዓት ማንኛውም ግብር ከፋይ የግብር ከፋይ መለያ ቁጥር ለማግኘት የናሽናል አይዲ ይዞ መቅረብ አለበት ወይም ደግሞ በገቢ ተቋማት የናሽናል አይዲ ምዝገባ ስለሚካሄድ ለናሽናል አይዲ ወይም ለብሔራዊ መታወቂያ መመዝገብ አለበት። እዚህ ጋር በደንብ ልብ ልንለው የሚገባው የናሽናል አይዲ እና የግብር ከፋይ መለያ ቁጥር የተለያዩ ናቸው። ናሽናል አይዲ ወይም የብሔራዊ መታወቂያ ማንኛውም ሰው ሊኖረው ይገባል። የግብር ከፋይ መለያ ቁጥር ግን ግብር የመክፈል ግዴታ ያለበት ሰው ብቻ ሊኖረው ስለሚገባ። በተጨማሪም እያንዳንዱ ግብር ከፋይ ከሌላው ግብር ከፋይ ተለይቶ የሚታወቅበት የታክስ ከፋይ መለያ ቁጥር ሊኖረው ስለሚችል የናሽናል አይዲ እና የግብር ከፋይ መለያ ቁጥር የተለያዩ መሆናቸውን እንድንገነዘብ ፈልጋለሁ። ስለዚህ አንድ ሰው ወደ ለምዝገባ በሚቀርበት ጊዜ የናሽናል አይዲ ይዞ መቅረብ መቻል አለበት ማለት ነው። ወይም ደግሞ በገቢ ተቋማት የምዝገባ ስለሚካሄድ እዛው የናሽናል አይዲ ተመዝግቦ የግብር ከፋይ መለያ ቁጥር ማግኘት ይችላል። የናሽናል አይዲ ለመመዝገብ አንድ ሰው ማንነቱን የሚገልጽ ማንኛውንም ሰነድ ይዞ ከቀረበ የራሱ ፎቶግራፊ ያለበት ቢያንስ ወደ ሰላሳ አይነት የተቀመጡ ናሽናል አይዲ ለመመዝገብ የሚያስፈልጉ ሰነዶች አሉ። የባንክ ቡክ ሊሆን ይችላል መታወቂያ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል። በስደተኛ ማዕከል ውስጥ የተቀመጡ ሰዎች ካሉም የስደተኛ መታወቂያ ይኖራቸዋል። ያንን ይዘው ከቀረቡ የናሽናል አይዲ ያገኛሉ ማለት ነው። የናሽናል አይዲ ያገኙ ማለት እዛው የግብር ከፋይ መለያ ቁጥር ለማግኘት መመዝገብ ይችላሉ። በተጨማሪ ለንግድ የሚመዘገብ ሰው ከሆነ አንደኛ የሚነግድበት አካባቢ የተከራየው የቤት ኪራይ ሊኖረው ይገባል። ወይም ደግሞ የራሱ ቤት ውስጥ የሚነግድ ሰው የራሱ የይዞታ ማረጋገጫ ይዞ ሊቀርብ ይችላል። ከስድስት ወር ወዲህ የተነሳው ሶስት በአራት የሆነ ፎቶግራፍ ያስፈልገዋል። እነዚህ ነገሮች ከተሟሉ የግብር ከፋይ መለያ ቁጥር ለማግኘት መመዝገብ ይችላል ማለት ነው። ተቀጣሪ ከሆነ ደግሞ የተቀጠረበት ደብዳቤ ወይም ደግሞ ድርጅት ወይም የተለያዩ ተቋማት የቀጠሩት መሆኑና የድርጅቱ አድራሻ ያለው መረጃ ይዞ ከቀረበ የግብር ከፋይ መለያ ቁጥር ለማግኘት መመዝገብ ይችላል ማለት ነው። በድርጅት ደረጃ የመጀመሪያው አንድ ድርጅት ለመመዝገብ የመተዳደሪያ ደንብና የመመስረቻ ጽሑፍ ይዞ ይቀርባል። ከቀረበ በኋላ ተቋሙ ያቀረበውን ወይም ደግሞ ያጸደቀውን ቅጽ ሞልቶ ለመዝጋቢ አካላት ያቀርባል። በተጨማሪም የቤት ኪራይ ውል ወይም ደግሞ የይዞታ ማረጋገጫ ይዞ መቅረብ አለበት። ሌላው ለድርጅቶች አስፈላጊ የሆነው ነገር የድርጅቱ ስራ አስኪያጅ ስያሜ ያስፈልጋል። የዋና ስራ አስኪያጅ ፎቶግራፍ ያስፈልጋል። በተጨማሪም ደግሞ የሸርሆልደሮችና የዋና ስራ አስኪያጁ የግለሰብ የግብር ከፋይ መለያ ቁጥር ይዘው ከቀረበ ድርጅቶች በዚህ ሁኔታ የግብር ከፋይ መለያ ቁጥር ማግኘት ይችላሉ ማለት ነው። አንድ ሰው ወይም ደግሞ አንድ ድርጅት የግብር ከፋይ መለያ ቁጥር መመዝገብ ሲገባው ሳይመዘገብ ቢቀር ሊያስከትል የሚችለው የህግ ተጠያቂነት ወይም ቅጣቶች ናቸው። የመጀመሪያው ማንኛውም ሰው መመዝገብ ባለበት በ21 ቀናት ውስጥ ሳይመዘገብ ከቀረና ታክስ ከፋይ ከሆነ የሚከፈል ታክስ ካለው መክፈል ከሚገባው ታክስ በተጨማሪ 25 ፐርሰንት ተጨማሪ ቅጣት ይኖረዋል። ምንም አይነት የሚከፈል ታክስ እንኳን ባይኖረው በየወሩ የአንዳንድ ሺ ብር ቅጣት ይደነግጋል የታክስ ህጉ። ስለዚህ ማንኛውም ሰው ስራ ከመስራቱ በፊት ወይም ደግሞ ማንኛውንም ለታክስ ህግ መመዝገብ ያለበትን ተግባር የሚያከናውን ከሆነ ከመመዝገቡ፣ ስራውን ከመጀመሩ በፊት ቢመዘገብ እንመክራለን። ከዛ ውጪ በ21 ቀን ውስጥ ምዝገባውን ማከናወን አለበት ማለት ነው፣ ከዚህ ተጠያቂነት ለመዳን። ሌላው የግብር ከፋይ መለያ ቁጥር በሁሉም ሰነዶች ላይ ወይም ደግሞ ለታክስ አገልግሎት በሚውሉ ሰነዶች ላይ ሁሉ ተጽፎ መቅረብ አለበት። ይህንን ያላደረገ ሰውም ተጠያቂነት አለበት። በእያንዳንዱ ሰነድ ላይ ማቅረብ ያለበት ሰነድ ላይ ቲን ነምበር ያላቀረበ ግብር ከፋይ ተጠያቂነት አለበት። በእያንዳንዱ ሰነድ እስከ 3 ሺ ብር ቅጣት ይደነግጋል የታክስ አስተዳደር አዋጃችን። ስለዚህ ግብር ከፋዮቻችን ይህንን ነገር እንዲገነዘቡት እፈልጋለሁ። ሌላው ማንኛውም ሰው ሊጠቀም የሚገባው የራሱን ቲን ነንበር ብቻ ነው። ሌላው ሰው አሳልፎ ቲን ነንበርን ለሌላ ሰው አሳልፎ መስጠት አይቻልም ወይም ደግሞ በሌላ ሰውም መጠቀም አይቻልም። አንድ ሰው የራሱን ቲን ነንበር ለሌላ ሰው አሳልፎ ከሰጠ ወይም ደግሞ በሌላ ሰው ቲን ከተጠቀመ እንዲሁ የታክስ አስተዳደር አዋጃችን እስከ 10 ሺህ ብር ቅጣት ይደነግጋል። ከዚህ እኛ እያነሳን ያለነው ከታክስ ሕግ አንጻር ነው። ይሄ የወንጀል ድርጊትም ስለሆነ ማንነትንም ጭምር ማጭበርበር ስለሚሆን የወንጀል ተጠያቂነት አለው። ክብር ክብር ክብር